ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ በአንድ እናያለን። ወደ ዛሬ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ቴሌግራም ላይ እንግዲህ የተለያዩ ቴክስቶችን በምንጸጻፍበት ሰዓት ሚስጥር ሊሆን ይችላል ወይም ማለት በስተቀር ከአንድ ካንድ ሰውና ከኛ ውጭ ማንም ሰው እንዳያውቅ ልንፈልግ እንችላለን ማለት ነው። ስለዚህ አንድ ሩቅ ካለ ሰው ጋራ በምንጸጻፍ ሰዓት አጠገቡ ላይ ሰዱር ወይም ስልኩ እሱ የያዘው አያዘው ልንሰጋ እንችላለን ማለት ነው። ስለዚህ ቴሌግራም ላይ ግን እንግዲህ ስንላክ የተለያዩ ጽሁፎችን ማንም ሰው እንዳያነበው ማንም ሰው ማንበብ እንዳይችል አድርገን መላክ እሱን እንዴት አድርገን ነው የምንለከው የሚለውን ደግሞ አብረን እንመለከታለን። እሱን እኛ እንዴት አድርገን እንልክለታለን። እሱስ የማይነበበውን ጽሁፍ እንዴት ሊያነበው ይችላል? የሚለውን አብረን እንመለከታለን። ይህን ሁሉ ስናደርግ ግን ምንም አይነት ተጨማሪ አፕሊኬሽን መጠቀም አንችልም ማለት ነው። በቅርቡ የቴሌግራም ፕላትፎርም ያዘጋጀው ነው ማለት ነው። እሱን እንግዲህ እንዴት አድርገን ነው የሚለውም በቴሌግራም ሴቲንግ ብቻ ነው። ይህንን ጉዳይ አስተካከለን የምንልክለት ለማናቸውም ስልክ ማድረግ ይቻላል ማለት ነው የትውልዳችሁና ሰላችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ ከወዳጅ ዘመዶቻችን ጋራ እንዴት አድርገን በሚስጥር መጸጻፍ እንችላለን የሚለውን እንመለከታለን ማለት ነው። እዚ ጋ እንግዲህ ከስልካችሁ ላይ ከተጫኑ አፕሊኬሽኖች መካከል እንግዲህ ቴሌግራምን ትፈልጉታላችሁ ማለት ነው። ቴሌግራምን ትፈልጋችሁ፣ እንግዲህ እንዳገኛችሁት ቀጥታ ወደ ቴሌግራም ትገባላችሁ ማለት ነው። ቀጥታ እንደገባችሁ ምን እንደምታረጉት፣ ቴክስት የምታረጉለትን ወይም የምትጽፉለትን ሰው ትፈልጋላችሁ ማለት ነው። እኔ ለምሳሌ እንግዲህ የምጽፍለትን ሰው አግኝቻለሁ ማለት ነው። እናንተ ደስ ያላችሁ ነው። እኔ አግኝቼዋለሁ እንግዲህ ለዚህ ሰው በሚስጥር ልጽፍለት ነው ማለት ነው። ነገር ግን ይሄን ቴክስት በምታረጉበት ሰዓት አብሮት ሰው ተቀምጦ ሊሆን ይችላል። ወይም ከጎን ያሉ ሰዎች ሊመለከቱት ይችላሉ። ወይ ያለበስተቀር ስልኩን ይዘው የተለያዩ ጌሞችን ሊጫወቱበት ይችላሉ። የተለያየ ነገር ሊጠቀሙበትም ይችላሉ ማለት ነው። ምንድን ነው የምናደርገው? ማንም ሰው ስልኩን የያዘውም ከጎን የተቀመጠ ሰዎች ቢሆንም እንኳን የተላከለትን ጽሁፍ እንዳያነበው አድርገን መላክ እንችላለን ማለት ነው። እሱን እንዴት አድርገን ነው የሚለውን እዚህ ጋር የፈለግነውን ጽሁፍ እንጽፋለን ማለት ነው። ለምሳሌ እናንተ የምትፈልጉትን ጽሁፍ ልትጽፉ ትችላላችሁ ማለት ነው። ለምሳሌ የስልክ ካርድ ብንልክለት ያንን የስልክ ካርዶችን መሙላት ይችላሉ ሌላ ሰዎች ካዩት ማለት ነው። ሌላኛው ሲቀጥል እንግዲህ እንደ ፓስዋርድ መሰሎችንም ልንልክለት እንችላለን ማለት ነው። ይህን ፓስዋርድ ባንም ሰው እንዳይመለከተው አድርገን ወይ ሚስጥር ቁጥሮችን ልንልክለት እንችላለን። እነዛ ሚስጥር ቁጥሮችን ግን ሌላ ሰው እንዳይመለከተው ስለምን እንደዚህ እናርጋለን። አሊያ በስተቀር ግን ሚስጥር መጻፍ እንችላለን። ከሱ ውጭ ማንም እንዲያነበው የማንፈልግ ማለት ነው። ስለዚህ ይሄን ጽሁፍ ምንድነው የምናደርገው ለምሳሌ ሰላም ነው፣ ቤተሰብ ሰላም ናቸው፣ የት ነው ያለው ብያለው ማለት ነው በአማርኛም በእንግሊዘኛም እናንተ በፈለጋችሁት መጻፍ ትችላላችሁ። የጻፋችሁን ጽሑፍ ጠቅጥቃችሁ አንድ ዜ ትይዙና ምን ታደርጓለች ሴሌክት ኦል መትላለች ወይም ሴሌክት ታደርጉታላችሁ ማለት ነው። ሴሌክት ስናደርገው እንግዲህ እንደዚህ የተዘረዘሩ ሴቲንጎች ይመጣሉ ማለት ነው። ከእነዚህ መካከል እንግዲህ ምነው ከት የሚል አለ ኮፒ አለ ኩዊት የሚል አለ ስፖላር የሚል አለ ማለት ነው። ስለዚህ ከእነዚህ ከተዘረዘሩ ጽሁፎች መካከል እንግዲህ ይህንን ጽሁፍ ምንድ ነው የምናደርገው? ስፖላር ነው የምናደርገው ማለት ነው። ስፖላር ስናደርገው ሙሉ ለሙሉ ድልስ ስርዝ ነው የሚሆነው ማለት ነው። ሙሉ ለሙሉ ሊነበብ አይችልም ማለት ነው። ስለዚህ ይሄኛውን ስፖላር እንለዋል ማለት ነው። ስፖላር የሚለው ደስ ስንጫ ነው እንደምትመለከቱት ሙሉ ለሙሉ በምንም አይነበብ ማለት ነው። ሲንድ እናደርግለታለን። ሲንድ ስናደርገው እንግዲህ እዚ ጋር እንደምትመለከቱ ይህንን ጽሁፍ ማንም ሰው ሊያነበው አይችልም ማለት ነው። ማንም ቢፈልግ ይህንን ጽሁፍ ማንበብም ምን ማለትም አይችልም ማለት ነው። ምን እንደተላከለትም አያውቅም ማለት ነው። ሌለኛው ሲቀጥል እንግዲህ ሸርተት ስናደርገውም ገብቷል ማለት ነው። ይህንን ጽሁፍ እንደምትመለከቱም በምንም ታመር ነጠብጣብ ነው ሊነበብ አይችልም ማለት ነው። ይሄ ጽሁፍ እንግዲህ ፓስዋርድ ይሁን የተለያዩ ሚስጥር ጽሁፎች ይሁኑ ወይም መልእክቶች ይሁኑ ምን ይሁኑ ምን የሚታወቅ ነገር የለውም። ስለዚህ ለሰዎች ይህንን ጽሁፍ እንደዚህ አድርገን መላክ እንችላለን ማለት ነው። እንግዲህ የተላከለት ጽሁፍ ከየት እንደሆነ እሱ ያውቋል ማለት ነው። ሚስጥር እንደተላከለት ማንም ሰው ማንበብ የሌለበት ማየት የሌለበት ጽሁፍ እንደተላከለት ልታውቁ ወይም ሊያውቅ ይችላል ያ ሰው ማለት ነው ይሄን ጽሁፍ ምንድን ነው የሚያደርገው ብቻውን ይሄድና ቀጥታ ምንድን ነው የሚያደርገው ወይም በሚመቸው ሰዓት ምን ያደርጋል ቀጥታ ጽሁፍ እንደዚህ ነካ ሲያደርገው ይሄ ጽሁፍ ሰላም ነው ቤተሰብ ሰላም ናቸው ይሄት ነው ያለው የሚል ጽሁፍ እንደሆነ እዚህ ጋር ያየዋል ማለት ነው እሱን ቀጥታ እንደዚህ በሚያነበበት ሰዓት እንግዲህ እዚህ ላይ ፓስዋርዶች ሊሆኑ ይችላሉ አለያ በስተቀር ግን የተለያዩ ሚስጥራዊ ነገሮች ሊሆኑ ይችላሉ ማለት ነው አንብቦ ከጨረሰ በኋላ ተመልሶ ይወጣል ማለት ነው ነው ተመልሶ አሁን በሚወጣበት ሰዓት ተመልሶ ስርዝ ድልዝ ይሆናል ማለት ነው። ማንም ሰው ሊያነበው አይችልም ማለት ነው። ተመልሶ እንደዚህ ከወጣ በኋላ አሁን ደግሞ ሲገባ እዚህ ጋር ላይም የሚያገኘው ማለት ነው። ስለዚህ ይሄንን በሚፈልግበት ሰዓት ሰውየው ብየነካ ማየት ይችላል ማለት ነው። ለምሳሌ ፓስዋርዶች ቢሆኑ የተለያዩ ሚስጥር ቁጥሮች ቢሆኑ እነዚህ ቁጥሮችን በሚፈልግባቸው ሰዓት ግን እየመጣ እዚህ ላይ እንደዚህ ማድረግ ይችላል። ካየ በኋላም መልሶ ማጥፋት ይችላል ማለት ነው። እንግዲህ እንደየተመልካቹ ወይም ሀሳቡን ተቀባዩ ሰው ይወስኗል ማለት ነው። ሌላኛው እንግዲህ ሲቀጥል አሁንም ደግማችሁ እዚህ ጋር በምትጽፉበት ሰዓት ለምሳሌ ሰላም ነው ብለን ብንጽፍ እዚጋ ሴሌክት ካረግነው በኋላ አንዳንድ እዚህ ጋር እንግዲህ እንደምትመለከቱት ከት ኮፒ፣ ኩቲና ሰፕሎር ይላል ማለት ነው። ስፖላር የሚለው እንግዲህ እዚህ ጋር እንግዲህ ስፖላር የሚለው እዚህ ድርድር ካልመጣላችሁ እዚህ በቀኝ በእጃችሁ እኩል ያለችትን ሶስት ሰረዟ ስትነኳት እዚህ ጋር ስፖላር የሚል ይመጣላችኋል ማለት ነው። አንዳንዴ በአንዳንድ ስልኮች ላይ በእንደዚህ ይመጣል ማለት ነው። አንዳንድ ስልኮች ላይ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ከጎን ትቀመጣለች ማለት ነው። ስለዚህ ይህችን ስፖላር አድርገን እንግዲህ መላክ እንችላለን ማለት ነው። እዚህ ጋር ላይ ስንልክ እንግዲህ የፈለግነው ሀሳብ የፈለግነው ጽሁፍ እስከፈለግነው ድረስ የምንልክ ይሆናል ማለት ነው። በማናቸውም ቋንቋ በማናቸውም ጽሁፍ፣ የትኛውንም በቁጥርም፣ በጽሁፍም፣ በሲምፖልም የትኛውንም ልነ እንችላለን ማለት ነው። ስለዚህ እንደዚህ እየተላከልን ሙሉ ለሙሉ እንደዚህ ስፖላር በማለቅ ሙሉ ለሙሉ የትኛውን መላክ እንችላል ማለት ነው። እንደምትመለከቱት እንግዲህ በርካታዎች ጽሁፎች ናቸው። እንግዲህ በርካታ ጽሁፎች ከመሆናቸው አንፃር ይፈልግ ይሆናል እዚህ ጋር ላይ ገብቶ ማየትም ይችላል ማለት ነው። በዚህ እኩል ገብቶም ማየት ይችላል ነገር ግን ጽሁፉን ሊያነበው ወይም ሊያየው አይችልም ማለት ነው። ሰውየው ሲፈልግ ብቻ አንድ ዜ ራሱን ጠቃ አድርጎ ይነካል፣ ተመልሶ ይወጣል ማለት ነው። ተመልሶ ወጥቶ ተመልሶ ሲገባ እንደዚህ ስርስ ድል ነው ማለት ነው። በተለይ ፓስዋርድ የሆኑ ነገሮች፣ ሚስጥር የሆኑ ነገሮችን በእንደዚህ አርጋችሁ መላክ ለምን ሌላ ሁለተኛ ወገን ሶስተኛ ወገን እንዳይመለከተው ይደረጋል ቴሌግራም ላይ እንደምትመለከቱ እንግዲህ የተለያዩ ጽሁፎችን በምንጸጻፍበት ሰዓት ሚስጥራዊ በሆነበት መንገድ መግባባት እንደምንችል አድርጎ አዘጋጅቶልናል ማለት ነው የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ይጠቅም ዘንድ ሼር አድርጉላቸው በሌላ ፕሮግራም እስክንገናኝ መልካም መሰንበቻ ቻው